ደግሞ ከኔ ጋር ነው ያለት። ተመስገን ደግሞ ዛሬም ትመጫለሽ እንደዚህ፣ ምን አለ አንድ ሳምንት እንኳ ረፍ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቻችን እንግዲህ ያው ዛሬ ደግሞ ወይኑ ላያት መጥቻለሁኝ። ሆይ ጣል አድርጌ ያጣፍቼ ነበረ እርግጥ ወንድሟን መተዋል። እግዚአብሔር ይመስገን። አሁን እንግዲህ ያው ያለችበትን መስመር ደግሞ ለማየት መጥቻለሁኝ ማለት ነው። ውድ ቤተሰቦቼ እንዴት ነው? እናቶ እግዚአብሔር መስጆት እንዴት እያደረገች ስለትላለ። ከዚ ያረ በጣም አሁን ሰላም አግኝቼ እየኖርኩኝ ነው። እድሜ ላይ ያው እግዚአብሔር ይመስገን። አንቺም ከጠገቢ አልጠፋሽም። ወንድሚም ደግሞ ከኔጋ ጋር ነው ያለው። ወደ ስራ ሄደው ነው እንጂ ከኔ ጋር ነው ምለው መዳርን ጋር ነው። እግዚአብሔር መስገን ሰላም እያገኘ ነው። ቢያንስ ማለት ምንም አያመጣም። በእርግጥ በእግ ከተያዘ በኋላ ምንም መፍራት የማይጠበቅብሽም፣ እና ውድ ቤተሰቦቻችን እግዚአብሔር መስገን ስለሁሉም ነገር። እንዲ ተረጋግጠ መቀመጧ ቀላል ነገር አይደለም ለመናገር በየሰው ቤት መንከራተት እውነት ነው፣ በጣም ነው የሚያሳቅቀው። ምክንያቱም የሰው ቤት ምን ቢሆን እየሰው ነው እና እግዚአብሔር ይመስገን። ያለውን ነገር ደግሞ እግዚአብሔር ስጦ ቤቱን ጨርሶልሻል። ማስተካክለሽ ሽቃሽ ማስገብተሽ ደግሞ ግቢበት፣ ምግብበት። የምመጣውን ነገር እዛ ውስጥ ሆነች ትጋፈጫለች። ለማን ብለሽ? እኔ እውነት ለመናገር ሰው ለመለየት ፍላጎቱም ኖረኝ አይደለም ግን ስራው እኔ ይሄ ፕራንክ ነው ምናምን ምለት ነገር አይዋጥልኝም ወይ ነው እሱ ሆን ብሎ የተጠቀመው ሲስተም ነው። አንቺ ሞኝ ነሽ ትቀቢያለሽ። ከሆነ ቀናት በኋላ እሱን ነገር እንዳታደርግ ነግሬሻለሁ። እና እግዚአብሔር ይመስገን ሁሉም ነገር በጣም ደስ ብሎኛል ቤት ምን ችግር አለበት? ምንድን ነው ምንድነው? ምን አስባችሁ ነው? ዛሬም ደግሞ እንደዚሁ አሁን፣ ደና ያለ የገባውን ቦታ ቦታውን ልታስታርቃችሁ ፈልጋ ነው። አንቺ ምን አስበሽ ነው? ቆይ እንደዚህ፣ ቆይ አይደለም፣ በቃ ምን፣ ቆይ። ወንድም ምን ሆነህ ነው? መጀመሪያ ዝም፣ አይሰማሽም? ትንሽ ቆይ። ምን በአንቺ ምክንያት ነው እድሜ ልካችሁን ስታጋጭ

በጣም ለይቼ ነው የማወራው። ማነው ያጣላ? በእውነት አሁን ደሞ ታስታረቂያችሁ ነው። ማን ምን አለ? አንድ ሳምንት ረፍ ብትል፣ አሁን አንተ ለእውነት ቆማን እውነት ከሆነ የምታወራ ማለት ነው። ልክ እሱ ከታሰረ እንደ ወንድ ወንድ ወንድ

ለምንድን ነው እንደዚህ አይነት ስራ የሚፈጠሩ? ለእሷ እኮ ምንም አይደለም። ለእኔ ብላ ነው ይሄን ሁሉ መስዋዕትነት የምትከፍለው። ምን ሆነ ነው ምን

እኔ እንደ ዘወር ያልኩበት እኮ እኔ የራሴ ምክንያት ስላለ ነው እንጂ እኔ ልጁን ፈርቻ አይደለም። ምን ምክንያት ምን ምክንያት ምክንያት ከእሱ ጋር ግዴታ መደባደብ? ስንት ዓመት ሙሉ አንቺ ከቤተሰብ ጠፍተሽ ይዘሽ የከረምሽ ልጅ ብገለው አሁን እንደው እግዚአብሔር ሰው ሳይፈርድብኝም አይደለም። እሺ ምን አባት ይላል? ግን እንደዚህ አይነት ጥቃት ደግሞ ያንገበግብሻል ማለት ነው። ማለት ተደባደብ አልኩኝ፣ ተደባደብብሻለኝ? አይ ጠፋ ስላለች ነው እሷ። ገብቶሻል እኮ፣ መደባደብ እና እዚህ ጋር እኮ በህግ መጋፈጥ እኮ አንድ ነገር ነው። አንድ ቀን ፍርድ ቤት እንኳን አልቆምክ፣ ግዛር እንደዚህ ምን ተናገረኛል። ምን ልጁን ጭራሽ እኔ ማየት አልፈልግም። ይገርምሻል፣ ልጁ ሳይሆን እኔ እንደው በቃ በለው በለው የሚለኝ ስላለ ማየት አልፈልግም። ለዚህ እኮ ነው የጠፋሁት እኔ እና ታዲያ አትሎም ነበር በእውነት በጣም ነው ያዘንኩብህ። አይደለም ልታዝኒብኝማ አይገባም። ወደ ፊትም ምን አረገች ለእኔ መስዋዕትነት እየከፈለች ስላለች ነው ነው ሊሆን እኮ ይችላል። ገብቶሻል? እየከፈለች ሊሆን ይችላል ከማንም በላይ ከእናንተ በላይ ከማየው ግጭት ጋር ነገሮች ሲቀራረቡ፣ አሁን ደግሞ ልጁ እስር ቤት ነው ያለው። አሁን ደግሞ ታረቂ ብላ ትመክርሻለች ልትለኝ አይደለም የመጣቸው። ሲጀመር እኔ ልታይ ነው የመጣቸው። እሱ ካልሆነ መልካም ነገር ነው አብረን የምናየው ይሆናል። ገብቶሻል? እሱ ካልሆነ አብረን የምናየው ይሆናል። ግን ከኔ ጋር የምትጣል ወይ ነው። ገብቶሻል? ካአሁን በኋላ እኔ አብረሽ ኑሪ ምናምን የሚባለው ምክር ልጁ ጭራሽ አሁን ከጣቢያ ከወጣ እዚህ ቤት መግባት ልጅለማ ህፃነሽ ወይ ሸጥ አዳምጪኝ፣ ህፃንማ ህፃን ነሽ። አሁን ደግሞ እኔ ልትቆጭኝ ያምረሻል እንዴ? ደግሞ እኔም ሆናንች ነው እሷን ብኮር ከሆነች ከአሁን በኋላ ግን ልጁ እዚህ ቤት መግባት የለበትም። እኔ መመክራችሁ ነገር ገብቶሻል። ድካምሽን ወይወይ ድካምሽን ሳላውቅ ቀርቼ አይደለም፣ ገባሻር ግን የአሁኑ መምጣትሽን ሊያናግረኝ የቻለው እንጂ ድካምሽን ሳላውቅ ጥርቻ አለም ላይ እንዳለች ባንቺ ላይ እንዳለች አውቃለሁኝ። ግን በአሁኑ ሰዓት አመጣጠች ሊያናግረኝ በአሁኑ ሰዓት ልጁ እስር ቤት ገብቷል። እኔም ብቻዋን እንዳትሆን እንደዚያ ከሆነ ያለውን ነገር አብረን እናየዋለን ብቶ የምታደርጊ ነገር እኮ ነው የሚጎዳትን ነገር አደርጋለሁ ስታስበው አይ አንዳንድ ግብቶሻል ይሆናል ብለሽ ማሰብ አለብሽ። ከዚያ ኳያ ነው የተናገርኩት እኔ ግብቶሻል። ሁልጊዜ እሷም ከአንቺ አትወጣም፣ አንቺም ከእሷቶችም አንድ ናችሁ። ከዚያ ኳያ አሁን ብቻዋን ባለችበት ሰዓት ላይ ደግሞ አሁን እሱም እስር ቤት ነው። ኧረ ከፈለገ የእዛው ይበስብስ ከቻል። እንደ ወንድም አንተ ወንድም ነህ አይደል? ሌሎችም አሉ፣ እነ መስፍንም ምንም እያላቸው ይሄንን ግቢ ያስተካክላቸው ቤቱን። ያላለቀ ነገር የለም መስታወት ነው ያልገባ በሩ አይደል? ይኸው ባላት ብር መስታወቱን ታስገጥም በስነ ስርዓት። ይሄኛው በሩም ተገንጥሎ ነው ያለው። እዚ ማደር ከጀመርክ እንግዲህ ሶስት ቀን አራት ቀን አስቆጥራል፣ በሩ እንኳን አልተበየደም። እውነት ወንድም ከሆንክ ማለት ነው፣ እናሰራ። እዚ ችግር የለም አይደለም፣ እኔ ስራ ነው እኮ አሁንም፣ እኮ ያንተ ስራ እስከሆነ ድረስ እየነገርኩ እኮ ነው። ያኛው በሩን አስተካክሉለት፣ ግቢው በደንብ ይስተካከል፣ ከዛም በኋላ ቤቷ ትግባና ትኖር። ህጉን እንኳን ካካፈለ ህጉን እንኳን የሆነ ነገር ካለ ያ ቤት ለሷ ነው የምገባት። አንተም እንደወንድም ካጠገቧ ቆመክ ያለው ነገር ይሄንን ግቢ ሁላችንም አላፍነት ወስደን እች ልጅ አስራ አራት ዓመት ሙሉ የተቃጠለችበትን በስነ ስርዓት ማስመለስ አለብን። ከፈለገ ይኑር እዚህ ውስጥ እቃውን ታሽ እንትን ትበል ወደዛ ታስገባው። እኔ ይሄን ይሄን ነው ለማማከር የመጣሁት። አንድም ቀን እኔ ስለ እሷ መጥፎ ነገር አስቤ ወይ ደግሞ ጥሩ ነገር እንድገጥማት ነው ሁሌ የምመኝላት የማስበው። ይሄን ሁሉ ጊዜ ስቃጠለ ነበረው ጥሩ ነገር ለማምጣት ነው። በጣም ነው ያናደርከኝ። ታላቅ ነው፣ ይቅርታ ስለጮኩብ፣ ግን አናደኝ ነው። ምክንያቱም ስልሽ ካለው አኳያ እኮ ነው እስካሁን ካየሁት ነገር አኳያ ነው የተናገርኩሽ። ገብቶሻል? ደግሞም ግድ ነው መቼም ሴቶች ናችሁና ልትማከሩ ይገባል። ገብቶሻል? ከዚያ ከዚያ አኳያ ይሄ ነገር እንዳይሆን ነው የተናገርኩሽ። አሁን ወደዚያ ሳልመጣ መልካም ነው። ለምን ማይሆናትን ሽወት ለምን መክራት አለሁኝ እንዴ? እኔ የውሳኔ ሰው ነኝ፣ እሷም የውሳኔ ሰው እንድትሆን ነው እምፈልገው። የስራ ሰው ጎበዝ ሴት እንድትሆን ጠንካራ ሴት እንድትሆን በቃ። ይሄ ግቢ ለእሷ ብዙን ስራ ያሰራታል። የሆነ ስራ እንድትሰራ ነው ምኞቴ። በዛ ነገር ራሷን ቢዝ እንድታደረግ ነው የምፈልገው። አንተም እንደ ወንድም ካጠገባ አቁም፣ በቃ አትለያት። ግን በጣም ነው ያናደርገው እውነት። ገና ከበር እንደ እንትን ችግር የለውም። እንግዲህ አንዳንዴ አጋጣሚ እኔ ደግሞ ሀገር ሰላም ብዬ እኮ እያወራ ነበረ ጌታ